ብዬ አድርገሻለሁ። ይሄ አሁን የቅርብ ጊዜ ጀመርሽ ሆነ ይዝም በሙዳል የተቀቀለ እንቁላል ሩዝ በዶሮ እና ደግሞ እርጎ ነው የምታዩት። ለኒኪታ ነው። ኒኪታ አሁን ከወለደች በኋላ ሀገር ጋር አይሄድም። እኔ ገና አንድ ፍሬ ልጅ ነኝ። ገና ጡት ጠብቼ ያልጨረስኩ ሕፃን ልጅ ነኝ። ገና ጡት ገና የምጠባ ጡት ጠብቼ ያልጨረስኩ ልጅ ነኝ። ሰላም ሰላም እንዴት ናችሁ? ሰላም ሰላም። በውስጥ መስመር ስልክ ቁጥር እና ስም አስቀምጠውልኝ ይሄንን ወደ ገደለው እንድትሰራው እንፈልጋለን ተብዬ ነው። የምናደርገውን ነገር አሁን አብረን እናያለን። ተመልከቱ፣ ስልክ ነው የምደውለው። አይኑም የማደርገው ነገር ትንሽ ሰዎችን ኦፌንድ ሊያደርግ ይችላል፣ ሊያበሳጭ ይችላል። መልእክት ስለሆነ ማለት ነው። አብረን ቼክ እናደርገዋለን ማለት ነው። እየጠራ ነው እንግዲህ። ወደ ገደለው በዚህም በኩል ማሳጠር ጀምሯል። እና እንድናሳጠርላችሁ የምትፈልጉ ሰዎች ካላችሁ መልእክት። ጤና ይስጥልኝ፣ አቶ ዳዊት ነ ወደ ገደለው እባላለሁ። ሶሻል ሚዲያ ላይ ነው የምንቀሳቀሰው። አጋጣሚ የአንተን ስልክ እና ስምን አብሮህ የሚሰራ ሰው ነበር የሰጠኝ። ንግድ ባንክ ነው አይደል የምትሰራው? መገናኛ አካባቢ ያለን ቅርንጫፍ። አዎ አዎ ነው፣ ግን በተማንነቱ በደንብ ግልጽ አይደለም። እሺ። አይ ስለኔ ምንም ማወቅ አይጠበቅብም፣ ነገር ግን አብሮ የሚሰሩ ሰዎች መልእክት እንድናስተላልፍል ስለፈለጉ ነው። እነሱ በቀጥታ ለአንተ መናገር ስለደበራቸው እኔ እንድናገርላቸው መልእክት ያስቀምጠው ላይ ነው እንድነግር ፈቃደኛ መልካም አቶ ዳዊት፣ አብሮ የሚሰሩ ሰዎች በጣም የምታደርገው ጫማ እንደሚረብሻቸው ሽታ አካባቢ ላይ ይረብሻል ብሎ መልእክት አስቀምጠዋል። አይ የጫማ ጠረን እየረበሻቸው ነው እና እነሱ በቀጥታ አይተው መናገር ስላልቻሉ ይቅርታ፣ ስለመሸ ይቅርታ፣ ከመሸ ስለደወልኩኝ። ነገር ግን አሁን ነው መልእክቱ የደረሰኝ። እና እባክህ ሰለሰው ማንነት መጀመሪያ ማወቅ አለብኝ። እኔ አላውቅህም እኮ እነሱ ግን ያውቁሃል። አብሮ የሚሰሩ ሰዎች ናቸው። እሱን አልነገረህም አሁን የሚጠቅመን ነገር ማለት ነው። አቶ ዳዊት የሚጠቅመው ነገር ያንተ ጫማ እየረበሻቸው ነው። ስለዚህ ካልሲየንም ወይ ጫማህንም እየቀየርክ እንድታስተካከለ ነው እንጂ የቀለድኩ አይደለም። አካባቢ ያሉ ሰዎች እየተረበሹ ነው። ይ እናንተ መናገር የፈራችሁት ነገር ነገር ግን እንድናገርላችሁ የምትፈልጉት አካባቢያችሁ ያለ ላለቃችሁም ሊሆን ይችላል፣ ለሰራተኛም ካለ ውስጥ ላይ ስልካቸውንና ስማቸውን እና ያስቸገራችሁን ነገር ጻፉልኝ። ይመቻችሁ የምር ከባድ ነው። ጓደኛም ሊሆን ይችላል፣ ወይ ደግሞ አብራችሁ የምትሰሩ ሰዎችም ሊሆን ይችላል። በቃ እንዲደውል ነገሩ ቀላል የሆነ ነገር፣ ያ ሰው እንዳይቀየማቸው እንዳይደበር ምናምን፣ እናንተ ፊት ለፊት ለመንገር ሊከብዳችሁ ስለሚችል፣ የተጀመረው ፕሮግራም አሪፍ ሆኖ ግን ለዛ ሰው በጣም ከባድ ነው ያለ

ኒኪታ አሁን ከወለደች በኋላ በጣም እንክብካቤ ያስፈልጋታል። ምክንያቱም ዝርያቸው ጃይንት ዶጎች ስለሆኑ ግዝፈት ያላቸው ውሾች ስለሆኑ ማንንከባከባቸው ከሆነ ፊዚካላቸው ላይ ትልቅ ትልቅ ተጽዕኖ ነው የሚፈጠረው። ምክንያቱም አሁን ላይ ህጻናቶቹ መብላት ስለማይችሉ ፕሮቲን ማግኘት የሚችሉት ከእናትየዋ ወተት ለእድገታቸው የሚያስፈልገው ነገር በሙሉ ከእናትየዋ ስለሆነ የሚገኘው የህፃናቶቹ እድገታውን የሚወሰነው ህጻናቶቹ ምግብ እስከሚጀምሩ ድረስ የሚወሰነው እናትየዋ በምትበላው ምግብ ነው ማለት ነው። ለዛ አሁን እንደ አጋጣሚ ደግሞ ወይን ይበላቸው አሪፍ አሪፍ ፓፒ እና ጤነኛ ፓፒ ስለሆነ የተወለደልን አሁን ከዚህ በኋላ የሚጠበቀው የእኛ ስራ ነው ማለት ነው። አሪፍ አሪፍ ምግብ መመገብ። አሁን ወይዘሩ ትንሽ ሞቃት ስለሆነ ተኝተዋል ግን ከዚህ በኋላ እሷ ከበላሽ በኋላ ተመልሳ ገብታ የምታጠባቸው ነው የሚሆነው። ቢያንስ ለ15 ቀን እንደዚህ አይነት አመጋገብ በተከታታይ ጠዋት ጠዋት ቁርሷን መስጠት አለብኝ ማለት ነው። በሚቀጥለው ቪዲዮ እንገናኝ። ይመቻችሁ። እንደዚህ የተቀቀለ እንቁላል፣ እርጎ እና ሩዝ በዶሮ ስ ችክን ተደርጎ ለድጅታ ሪ ሽሮ ራሱ ምን ያህል ዋጋ እንደ ናረ እያወቅ አሁን ይህንን ሚዲያ ላይ ማምጣት ለምን አስፈለገ? ውሻ ኒኪታ ይሄን የምትበላው በእርግጥ ሁሉም ነገር እኮ የተመጣጠነ ምግብ ምናምን ቢበላ አሪፍ ነው፣ ግን ከኛ ሀገር ጋር አይሄድም። አሁን እሱ ያደጉት ሀገሮች ምናምን ለእንስሳቸው ለውሻቸው ምናምን እንደዚህ የተመጣጠነ ምግብ ምናምን ሊሰሩ ይችላል፣ ግን ቢሆን አንተም አቅሙ ኑሮ ውሻ እንደዛ የምትንከባከብ ቢሆንም ግን ወደ ሚዲያ አታምጥ፣ በቃ አታምጥ፣ ይከፋናል። ምን ምን ማለት ነው ቆይ ምን ማለት ነው ቴክኖሎጂ ቴክኖሎጂ እንዴ ዮርኒ ሰላም ነው እንዴት ነሽ ዛሬ የመንጃ ፍቃድ ፈተና የመጨረሻ ፈተና ነበረኝ ተፈትኜ ነው የመጣሁት ዋው ደስ ይላል እና ሹፌር ልትሆን ነው አዎ ታዲያ ፈተናውን አለፍክ አይ አልታወቀም ገና ፈተናውን እየፈተነኝ የነበረ አስተማሪ በመኪና ገጭቼው ሆስፒታል ገብቷል እስከሚወጣ እየጠበቅኩት ነው ከሆስፒታል እስከሚወጣ ያንተ። ደስ ይላል። አሁን ማሳያችሁ ወንዶች የሚችሉትን ሴቶች የማይችሉትን ነገር ምንድነው? ጋይስ ገባችሁ? እያረገ ያለው ነገር

ደቂቃ አይችሉም። ደህና አድርገው አግኝቶሻል አለ ማድረግ አትችሉ ብዙ ብዙ አለው ግን ኤር ከዛ ውስጥ ይህም አንዱ ነው። ለአንድ ደቂቃው ራሱ ዝም አትችሉም። ሰሞኑን ታመው ሆስፒታል ስትሄድ ወፍ ምንም የለም። ወፍ ጥበቃው ሊወጋ ጭርቅበት ጥበቃው ና እኔ እራሱ እወግሃለሁ ምን እነሱ ተቃውሞ ቅሬታቸውን አቅርቦ ምናምን ሲመጡ እስከሚመጡ ድረስ አንተ መድኃኒት ከሚቋረጥብህ ጥበቃህ ይወግሃል ጥበቃህ ይወጋኛል። ታየኝ እኮ ይሄን ሰው የባህል መድኃኒት የሚሸጡ ሰዎች የሚቆጥሩት ብር ታየኝ። ቤቢዬ አርገሻለሁ? ምን የምርሽን ነው? አዎ። ወይኔ ፈጣሪ፣ ወይ ተመስገን፣ ተመስገን፣ ተመስገን፣ ተመስገን። እንዴት ደስ ይላል! ወይኔ፣ እንዴት ደስ ይላል! እንዴ፣ ልጅ እኮ ሊኖረኝ ነው ነው! ልጅ ሊኖረኝ ነው ነው

እና ሶርዶ አለን። አዎ እናስወርደዋለን። ተረጋጊ። አልሞት አልኩህ አልሞት አልኩህ በታ ለመኖር ነው። ብሞትም ባልሞትም እኔ ማለት ነው። ምንም ነገር አይመስልህም። ሲጀምር አይደለ። በጣም ገርም ሰው። ምን ነሽ ነው? ቆይ፣ የራስሽ ጉዳይ ወንዶች ከእንደዚህ አይነት ነሆለል ከሆነች ሴት ይጠብቃችሁ። ሌላ ምን ይባላል? በተለይ ኤፍሱነች ምንድን ነው የምትባለው? ልጅ እኮ ነኝ፣ ምንም አላየሁም። ምን ሆነች ነው? በልጊ፣ ለምንድን ነው? እኔ ያንተ እኔ ገና አንድ ፍሬ ልጅ ነኝ፣ ገና ጦት ጠብቼ ያልጨረስኩት ህፃን ልጅ ነኝ ገና፣ ጡት ገና ምጣበት፣ ጡት ጠብቼ ያልጨረስኩ ልጅ ነኝ። በቃ ተይኝ በእናትሽ። እንዲህ ምን ገና ጡት ጠብቼ አልጨረስኩም ነው ያልከኝ? እና አልሄድም። አይባክሽ ተይኝ ሊቀቂኝ። በቃ ና በእናትሽ ተይኝ፣ ና በእናትሽ ተይኝ

ምንድንነው እሷ አምተኛች ይሄ የከባድ ነው ታበቅ ያለችው፣ አሪፍ ነው አሪፍ በቀን ነው፣ ግን አይመከርም። አይመከርም እዚህ ቪዲዮ ስራ አንድ የተጻፈ ኮሜንት፣ ሴቶች እንደዚህ ያታድርጉ፣ መጥፎ ነው። የኔ ባል ቢሆን እንዲ ባረገው አለች፣ አንዱ እንዲ ባረገው፣ ወጥተው ከውጭ ይበላና በዛ ውጭ ያድራሉ ስለዚህ መጥፎ ምክር ነው። እንዲያታርጉ ምናልባት አሁን አብዛኞቻችሁ ይሄን ያው ደግ አደረግች ምናምን ልትሉ ትችላላችሁ፣ ግን መጥፎ ክላስ ልገባ ነበር። ግን እስኪ ቢርቱ ክዳን የለውም። ተኛ ተኛ ምን ተብሎ ነው ክዳ አስባችኋል እንዴ ነው ክዳን ያሌለ ስኪሪቲ ይዛቸው ሄዳቸው የምትማሩበት አይሆን አይደም ደግሞ ደብተርም አለ። በጣም ደስ የሚለው ደብተር ራሱ አለ። አንተ ከሌሎች ትንሽ ተሽለሃል። እዚህ ቤት ትንሽ ናቸው እነዚህ እንጀራው ምንድነው ቆይ በጣም ብዙ ቤት ዞርሻል ብዙ ቤት ወጥ እንደዚህ ወጥ ልመና ብዙ ቤት ያንኳኳሽ ዞርሻል ፀሐይ ላይ እንጀራውን አደረቅሽ ደረቀ በየቤቱ እንዲ ስታሰጨው ፀሐይ ግን እንዴት ከዛ ሁሉ ሰው አንድ ሰው አንድ ጭልፋ ወጥ ላንቺ ያጣ ይሄን ያክል ተጨካክና እንጀራው እስከሚደርስ ቲክቶክ ሱሰኛ ስትሆን ደረቀኩትን ቪዲዮ አይቷል በአራት ሰዓት ሃምሳ ሺህ ላይ ካንተ ምን ይገርም ንተ ለያል የአጎትህ መታመም ያርግልን። ምናልባት አሪ ቪዲዮ ተቀርጾ ሲታከም ምናምን እንዴት እንደሚያቃስት ምናምን ቪዲዮ ካለው ይደረግ። ፍቅር ሲለካ እንዲህ ነው ለካ እንዲሉ አፍቅሬሻለሁ እያልኩሽ እኮ ነው። ታዲያ እንደምታፈቅሪ በምን ላውቅ ይችላል? ፍቅሩን በዱላ ነው። እኔ ፈርቼ ነው እንጂ ዱላ ነው የወለቀው የተሰበረው እያደገ ነው ፍቅር በዱላ ይሄ ነገር እውነት ነው ማለት ነው ባሌ ካልመታኝ ማታ ማታ ወደ ቤት ሲገባ ካልደበደበኝ የሚወደኝ አይመስለኝም እንዳለችው ባለፈው ሴትዮ ነግሬት ነበር ሬዲዮ የእሷ ሴትዮ ታሪክ ሁሉም ጋር አለ ማለት ነው ፍቅረኛችሁ ባላችሁ ምናምን ካልመታችሁ የሚወዳችሁ አይመስላችሁ እንደዛ ነው ሴቶች የሚያሳዩት ባህሪ ለአንተ የሚመስለህ ግን እውነታው በሆነው ባለ ውስጥ ትነጨነጭብህ ያላችሁን ሪሌሽንሽፕ ጥያቄ ውስጥ ከተዋለህ፣ እሷ ግን ኖት እያያዘ ነው ነገር ስ የምናየው ሴቶች ፔሪድ ላይ ሆና ነው ተጫጫችሁ እንደውም፣ እንዳልደውልኝ ከረች ከደወልክላት መሰብሻት ይመስልሃል። እሷ ግን ቶሎ ቶሎ እንድትደውልላት እየጠበቀች ነው። ነገር ነገር ሲላት ጠፍተህ ፈልጋ ይመስልሃል። እሷ ግን ናፍቆት ይዛት ነው። ናፍቀሃታል። እኔም ብቻ ነው። ቆይ ግራ የሚገባኝ አንዳንድ ጊዜ እንዲህም አይነት ወላጅ አለ።

ም ቢካ ምን ነው ምን ነው ካላጣ አውጥ በ የዚህ ልጅ መሽና ብደፍንልኝ ምን አለ ምን አለበት? ግን እኮ አንዳንድ ጊዜ ልጅ እንዴት እንደማሳደግ እንደምትችሉ ወይ ደግሞ ለልጅ ምን ያስፈልጋል ምን አያስፈልግም ምናምን የሚለውን ካላወቃችሁ እኮ መውለድ እኮ ግዴታ አይደለም። መውለድ ስለምትችል ብቻ የመውለድ ተፈጥሮ ስለሰጠ ብቻ ትወልዳለህ ማለት እኮ አይደለም። ያ ልጅ በምን እዳው ነው ከአንተ ተወልዶ የሆነ የሚሰቃየው? አሁን ምን ይሁን ብለህ ነው እራስህ የምትጠጣውን ድራም ለልጅ ምን ላንተ አሁን ይሄኔ ፈነው በቃ እየሳክን ዋ እንደ ፕራውድ የሆነ ኩሩ ሆነ ነው የምታወራው። መውለድ እኮ ግዴታ አይደለም። መጀመሪያ እስቲ ልጅ እንዴት እንደሚያደግ ወይ ደግሞ ለልጅ ምንድን ነው የሚጎዳው፣ ሕፃንን ምንድን ነው የሚጠቅመው ለልጅ ምን የሚለው ካላወቃችሁ መውለድ ግዴታ አይደለም። መጀመሪያ ለልጃችን ምንድን ነው የሚያስፈልገው? ልጄ ከእኔ ከተወለደ በኋላ ለምንድን ነው ምን እዳለበት? ቆይ እሱ የሚሰቃየው ከእናንተ ተወልዶ በእናንተ ጥፋት ምን እዳለበት ነው እሱ የሚሰቃየው? የሆነ መጥፎ ነገር እንደዚህ አልኮል ምናምን ነገር የሚቀምሰው። ዋይ በዓለማችን ቆንጆ ሴት

ጎበዝቲ ከሀገር ውስጥ ከሀገር ውጭ እንደዚህኛው ጥፋት እንዳይለመድ እንዳይለመድ